ማያነብ እንዳይኖር በጌታ በኢየሱስ ስም፣ ይህን ቃል ማያነብ እንዳይኖር። ዘውልቁ ምዕራፍ 16 ቁጥር 9 የእስራኤል አምላክ ከእስራኤል ማህበር የለያችሁ አንደኛው፣ እግዚአብሔር ማደሪያ እንድታገለግሉ ትሰሩ ዘንድ፣ ሁለተኛው እንድታገ በማህበር ትቆሙ ዘንድ፣ ሶስተኛው ወደ እርሱ ያቀረባችሁ፣ አራተኛው አይበቃም። እችን እኔ ዛሬ መልእክት ያለኝ አይበቃም። እምባምባ ይለኛል፣ አሁን ራሱ አይበቃም እኔ፣ ዛሬ ከዛ በኋላ ጣቅ ብለ እንዲህ አይነት ፕሬዘንስ አይበቃም። ወይኔ አንድ አራት ነገር የቆሬ ልጆች ናቸው። የቆሬ ልጆች ዘማሪዎች ናቸው። በጣም በብዙ ነገር ውስጥ የሚያልፉ ልጆች ናቸው። ምስቅልቅል ያለ ህይወትም ያለባቸው ሰዎች ናቸው። አንድ አንድ አቋማቸው ብዙ ጊዜ ይናወጣል። ሙሴ ሙሴ ላይ ተነሱበት እና ምንድን ነው ሙሴ ወደሚል መጡ፣ ማነው ሙሴ ወደሚል መጡ። ሙሴ ማለት ከእግዚአብሔር ጋር ፊት ለፊት የሚያወራ ሰው ነው። ሙሴ ማለት ዝም ብሎ በማንኛውም ሰው የሚነገር ሰው አይደለም። ሙሴ ማለት ፕሊዝ ቤተሰቦቼ፣ ዝም ብሎ ዝም ብሎ የሚወራበት ሰው አይደለም። ሙሴ እኔ እኮ ሙሴን ሙሴን እኮ በህልም በራዕይ አይደለም ፊት ለፊት ነው እኮ የማወራው የተባለለት ነው ሙሴ። እንደሱ ያለ ነብይ የለም፣ እንደሱ ያለ ትሁት የለም የተባለለት ነው ሙሴ። የተነሱበት ድፍረት አለባቸው። በጣም ድፍረት። እኔ አንድ ትንሽ ነገር ልናገር። በጌታ በእንዶ በጌታ ፍቅር በደንብ ስሙኝ። እግዚአብሔር አምላክ ከድፍረት ይጠብቃችሁ። አሜን። ልድ ልደግመው ልደግመው ነው። እጃችሁን ከፍ አድርጉ። ከድፍረት ኃጢአት ይጠብቃችሁ። ድፍረት ክፉ ነው። ዴቭ፣ ዳዊት የሳኦልን ጨርቅ ሲቀድ ልቡ ምን አለ ይላል? በእናታችሁ ልቡ ተነካ። መታ ወይም ተነካ፣ አለቀሰ፣ ጮኸ ይላል። አንተ ልብስ ሰው ልብስ ልብስ ቀደድኩ ብለው ሰው ልቡ ይነካል። አሁን እኮ ሰው በቴስታ ተማቶ ልቡ አይነካም። እኔ አሁን ሰው እንደምፈራ ታውቃላችሁ። ቀጥ ብላ ተቀጣጥራ ስታመነዝር ልቡ አይነካም፣ ልቡ አይነካም። የሰው ሚስት ሊደፍር ሲነሳ ልቡ አይነካም። ሰው ጨርቅ ቀዶ ልቡ ይነካል። ድፍረት ከባድ ነው። ለምን እንደገባው ባላቅም፣ ሴንሴቲቭ የምትሆኑበት ዘመን አሁን ነው። ሴንሴቲቭ ኢየሱስ ድንገት ሊመጣ ስለሆነ፣ በጣም ሴንስ በጣም ኮንሽስ በጣም ኮንሽየስ ድንገት ንጥቀት ስላለ፣ በቅርብ አትድፈሩ። መልእክት ነው ይሄ። በትንሽ ነገር ልባቸው ይነካ ኖ አትበሉ። እነዚህ ሰዎች ልባቸው አይነካም፣ ደፋሮች ናቸው። ተነሱ። ሲነሱ ሙሴ አለው፣ አቤት፣ እኔ ላይ ነው የተነሱት፣ ደፍረውኛል፣ ሰድበውኛል፣ እንዲያርገውኛል። ና፣ እሺ ግባ አለ። ገባ። እናንተ የሌዊ ልጆች ቁሙ፣ ተሰብሰብ፣ ተሰብሰብ አንደኛ የእስራኤል አምላክ ከማዕበሩ ለይ መለየታችሁ አይበቃችሁም። ልዩ መሆን ልዩ መሆን። እኔ አንዳንድ ጊዜ እግዚአብሔር ምስክሬ ነው እምላችሁ ያስለቅሰኛል። የአምላክ ጥሪ ማግኘቴ ትላንት እሁድ ጠዋት ላገለግል ሴት ጠርቶኛል ብዬን ሄድኩት። አንተ አንድ መስፍን ተራ ልጅ ጎዳና የነበረ ሰው ጣራ ላይ ያድራል ዱርይነት ብዛት ጎዳና ጉድጓድ ውስጥ የነበረ ልጅ ወጥቶ ተቀድሶ ነስቶ መንፈስ ገብቶበት ተቀብቶ በቅዱሳን ፊት ሲቆም ሲለይ አይበቃም፣ አይበቃም። ሆይ የእግዚአብሔርን ቃል ማክሰኛው፣ ማክሰኛው፣ ሐሙስ መስማት የከበረ ነው፣ ውድ ነው። አቃላይ እባብ ዛሬ የተሰበረ ያዋል

ይህን ክብር ለምንድነው የምትንገበገበው? ለሌላ ነገር ለምንድነው የምትንሰፈሰፈው? አንተ ይበቃል አይበቃም። ሁለተኛው አገልጋይ መሆናችሁ ልዩ፣ የተለየ አንድ ጊዜ ሃማ ህጋቸው ከሰው ህግ ሁሉ የተለየ ነው ማለት እና አንችላቸውም። ልዩ ናቸው። ልዩ ህጋቸው ሶስት ምዕራፍ ሶስት ቁጥር ስምንት ህጋቸው ከሰው ህግ ሁሉ የተለይ፣ ለምሳሌ እኔ ህግ የተለየ ህግ ነው። እዚህ ቁጭ ብዬ በእግዚአብሔር ቀኝ ነኝ እምል ነኝ። እኔ ውድ ነኝ፣ ውድ ነኝ። ምንም እንደ ሰው ብመላለስም አይደለሁም እንደ ሰው አይደለም። የምዋጋው ብርቱ ነው ሰይፌ ጮክላችሁ አሜን። ስቀመጥ ስነሳ እንደ ሰው ስመላለስ አገር አለኝ በሰማይ በእግዚአብሔር ቀኝ በክብር አለሁ። ኔ ይህን እውነት ይህን መድረክ ይህን ቤት ይህን መንፈስ የሚያጥላላ እባብ እየተሰበረ ይሆን እንዲ። ሁለት እጆቻችሁ ከፍ አድርጉ፣ አሜን በሉ። በእናታችሁ አገልጋይ መሆናችሁ ሶስተኛው ሶስተኛ አገልጋዮች፣ አገልጋዮች ፕሊዝ አገልግሎት አይናቅም? ይበቅ፣ ከበቂ በላይ ነው። አገልግሎት ከበቂ በላይ ጌታ ኢየሱስ ምስክሬ ነው። ማለት ማን ነው የሚያቀኝና አገልጋይ ማን ነው እኔን የሚመርጠኝ? ለምን ይመርጠኛል? እድል ነው አምላክን ማገልገል። ቤት መጥረግ፣ ማክሰኞ እድል ነው ማክሲም ማክሲም ጸሎታለን። ጌታ ኢየሱስ ምስክሬ ነው። ጸሎታለን ማክሲም ማክሲም እና ጠዋት እነሳ ነ ይሄድ ነው። ጌታ ኢየሱስ ምስክሬ ነው። ወንበር አዘጋጃለሁ አውቄ ምናልባት ከከፈልኩ ለረጅም ዓመት አገልግያለሁ እንዱ ውለታን ከከፈልኩ ብዬ ወንበር ዝም ብዬ አዘጋጃለሁ። ከከፈልኩህ ደስ የምትሰኝ ከሆነ እኔን አገልጋይ በቅዱሳን በእናንተ በከበረ ፊት፣ በደም በታጠበ ፊት በክርስቶስ መድረክ ልዩን ሊያይ አይበቃም። ለምንድነው የምታቃልለው? በየቦታው ሲያጥላሉት ሲያቃልሉ ስታዩ አብራችሁ አታቃሉት። ይሄ እውነት ውድ ነው። ፕሊዝ፣ በእናታችሁ ጌታ ነው እየለመናችሁ ያለው አገ አገልጋይ አገልጋይ አልሆንም የምትሉ ሰዎች ውድ እኮ ነው አገልግሎት፣ አገልግሎት ጌታን ነው ማገልገል። ኩላችሁ አሜን። ባላችሁ ነገር ስታገለግሉ ከበቂ በላይ ነው። ውድ ነው። እድል ነው። በእናታችሁ አሜን በሉ እባከህ፣ እድል ነው። በእግዚአብሔር ፊት በማህበሩ ፊት መቆማችሁ አስታራቂ መሆን አንተ ከእግዚአብሔር ጋር ታረቁ ማለትህ ከበቂ በላይ ነው። የማስታረቅ ቃል የከተታበላ አምላክ የተባረከ ይሆን ሶስት። አራተኛው ወደ እግዚአብሔር መቅረብ። አንተ እግዚአብሔርን መቅረብ አይቅለልብህ ከበቂ በላይ ቶሎ ልበላችሁ። አይበቃም፣ አይበቃም፣ አይበቃም፣ አይበቃም። አዎ፣ ይሄ መንፈስ፣ ይሄ እሳት፣ ይሄ አገልግሎት፣ ይሄ ምናምን አይበቃም። አዎ፣ በቃ ግቡ። መሬት ተከፍታ እንዳገባ አንተ ልጅ ገቡ ይለን ግባ እያወሩ ገቡ። በነገራችን ላይ አምላክ በቂ ነው ማለት የድህነት ምልክት አይደለም። አንተዬ አምላክ በቂ ነው ማለት ራስን ማሰልጠን ማለት ነው። ማሰልጠን ምን ማሰልጠን? መርካትን ማሰልጠን። ፊልጵስዩስ ምዕራፍ አራት ላይ እግዚአብሔር ቃል ሲናገር ቁጥር 11 ላይ ኑሮዬ ይበቃኛል የሚል ትምህርት ተምሬያለሁ የሚለው አሰለጠንኩት፣ ሰውነቴን መርካት ይኸው። እግዚአብሔር እዚህ ያለ አይደለም፣ እርግጥ ያልኩ ሰው ነኝ። እርግጥ እርካታ ጉልበት ነው። ጉልበት፣ መርካት፣ ማረፍ፣ መደላደል እኔ በነገራችን ላይ አንድና አንዳንድ ሰዎች ዛሬ የሚነ ሰዎች አሉ በአምላክ ረክተው ከዚህ ቤት ይወጣል እንደዚያ በደንብ ስሙኝ። በቃኝ ትበቃኛለህ አንተ ሲባል በጣም ብዙ ነገር እንደሚመጣ ታውቃላችሁ፣ የተረሳ የጸሎት መልስ እንደሚመለስ። በአምላክ ያረፉ የረኩ ሰዎች ይስባሉ። ኃይለኛ ፌቨር አለባቸው፣ ኃይለኛ መወደድ። ትዝ ይላችኋል፣ ገነት፣ ሰይጣን መጥቶ የመጀመሪያው ስብከት ከየትኛው ነው? አትቢ ያለሽ አይ፣ እኛ ሁሉንም ብሉ ተብለናል። ከዚኛው በጣም ይገርማል። በጣም እኮ አይበቃም ብሎ ከተተባት ምን ነው አይደለም። ድገሚው እንደሱ እንዳትሆኚ ፈልጎ ነው እሱ በጣም ጥገኛ መሆን፣ ጥገኛ ሆነሽ እንድትኖች ስለፈለገ ነው። ኧረ፣ ማንጎ ቲማቲም፣ በጣም ብዙ ነው እኮ ብሉ የተባል ነው። አይበቃም ወይ ኖ ኖ፣ አይበቃም፣ ጨምሪበት

የእግዚአብሔር ልጅ ጮክ ብላችሁ አሜን። አንድ ጊዜ ሰይጣን እኔ ሰማይ ላይ የትኛው ውጊያ እንዳለ አላውቅም። ከፍ ከፍ አለ ይላል ሰማይ ላይ ከዛስ በሉል መልሰል አለዋል ከዛስ ዋና ነኛል ከዛስ ልቧ በጠ ኮራ ይላል። ማን የተዋጋው እዛ ሰማይ ላይ? እኔ ምን አይነት ኧረ በስማ በስማም በሉ በእናታች ሁል ቀን የሚገርመኝ እኔ የሚገርመኝ ቃል እሱ ነው። ሁልቀን ታቤ ከፋል ጠራው ከመላእክቶቹ ጋር ተጠራ እንዴ ነው አልበቃም? እንደ ያለው ምኑ የመላእክት አለቃ መሆን፣ ሁለተኛው የውበት መደምደሚያ መሆን፣ ሶስተኛው እኔን መጋረድ፣ አራተኛው አለቃ መሆን አይበቃም፣ አይበቃም ውረድ ይው ወርዶ እግራችን በማበል በበይ እንዳትፈጠፈጥ ቶሎ በቀይበል ጂዘስ ቤተ መቅደስ መሆን አይበቃም። ቦርናጌን መሆን፣ ጮክላችሁ አሜን በልባካችሁ፣ አሜን በልባክ። ቦርናጌን መሆን፣ መወለድ፣ አዲስ ልደት ማግኘት፣ በልሳን መጸል ላይ መንበርከክ መጾም፣ የእግዚአብሔር ሰዎች ማግኘት፣ መንፈስ ማግኘት፣ ኃይል ማግኘት ጭኩላት አሜን በሉ ባካት መደሰት፣ ሰላም ማግኘት ረኩሩ አንድ መንፈስ አለ። ዛሬ የምመጣው የሚያቅበዘብዝ መንፈስ ዛሬ ይሰበራል። የመጨረሻው ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ ስድስት ኑሮዬ ይበቃኛ ለሚል ሰው እግዚአብሔርን መምሰል እጅግ ማትረፊያ ማትረፊያ ነው። በምትወዱት አምላክ እርክት በሉ። በጌታ እጅ አርኩ ዘና በሉ። ነገርኳችሁ የሚስብ አለ። በረከት ኖ ኖ በቂ ነው። አትበሳጭ፣ አትማረው፣ አትነጫ ፀጉር፣ ጸጉር አትንጩ። ምነው ባልተፈጠርኩ አትበል። በመፈጠር ነው ሰማይ የምትገባው። ባትፈጠር አትገባም። የታቀት ነበር የበጉ ሰርግ የሚባል እንኳን ተፈጠረክ በሟሟው ትላለህ። እህ ለምን ትሟሟል? እዚያ አገር አለ በጉ ብርሃኑ የሆነበት ሐዘን የሌለበት የማይነጋ የማይመሽበት ሁሌ ንጋት የሆነበት ላሁ አሜን በሉ እባካችሁ።